ውድ ሄልዝ ኢጅኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬው ሁለት የምንማማርበት የጤና ጠዋቅ ትምህርት ርዕስ ትኩረት የሚያደርገው የኤድስ በሽታ አለም አቀፋዊ ተጽዕኖ ምን እንደሚመስል እናያለን ማለት ነው። እንግዲህ የኤድስ በሽታ በአለማችን ላይ እንደ በሽታ መኖሩ ከተረጋገጠበት ጊዜ እስካሁኗ ሰዓት ድረስ ከአርባ ዓመት በላይ በዚች ዓለም ላይ እንደኖረ መረጃዎች ያሳያሉ ማለት ነው። ሶ ይህን ያህል ዘመን ሲያስቆጥር በርካታ የዓለማችን የህብረተሰብ ክፍሎችን ችግር ውስጥ አካላዊ የጤና ችግር ውስጥ አስገብቷል። ላላስፈላጊ ህልፈተ ህይወት ተዳርጓል። በርካታ ማህበራዊ ኢኮኖሚያና ፖለቲካዊ ለውዝ ወይም እጦት ውስጥ አስገብቶናል ማለት ነው። ስለዚህ በዛሬው የጤና ጠባበቅ ትምህርት የምናየው ኤድስ የተባለው በሽታ ያስከተላቸው ሰዋዊ ችግሮች ወይም አካላዊ ችግሮች ምንድን ናቸው የሚሉት ላይ ሚለው ላይ ትኩረት አድርገን እንማማራለን። ስለዚህ ይሄ ቪዲዮ ደግሞ በዋናነት የሚጠቅመው ከዚህ በፊት ከአንድ በላይ የወሲብ ወይም የግብረ ስጋ ግንኙነት ወይም የፍቅር ጓደኛ የነበራቸው የህብረተሰብ ክፍሎች በጥንቃቄ የምታዳመዱት ያለው መረጃ ታገኙበታላችሁ ብዬ አስባለሁ። እንዲሁም ከአንድ በላይ ስለታማ የሆኑ ነገሮችን በጋራ ስትጠቀሙ የነበራቸው የህብረተሰብ እንዲሁም ደግሞ የኤች አይቪ ኤዲስ የደም ምርመራ ሳታደርጉ ያረግዛችሁ ጡት የምታጠቡ የወለዳችሁ ካላችሁ ምናልባት ይሄ ቪዲዮ ለእናንተ ይጠቅማል ብዬ አስባለሁ እና በደንብ የምትከታተሉት መልካም ነው። አሁን በቀጥታ ወደ ትምህርቱ እንግዲህ የኤዲስ በሽታ ያስከተለው ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ የተጽዕኖ በጣም ሰፊ ነው። ነገር ግን እኔ ጠበብ አድርጌ ያስከተለው አካላዊ ችግር ምን ይመስላል የሚለውን ነገር ለማሳየት እሞክራለሁ። እንደ ኤሮፓያን አቆጣጠር በ2024 የተባበሩት መንግስት ውስጥ ዩኤን ኤድስ የተባለው ድርጅት ያወጣው ሪፖርት እንደሚያሳየን ከሆነ እስከ 2023 ማለት ነው እንደ ኤሮፓያን አቆጣጠር ይህ በሽታ ከ380 ሺህ በላይ የሚሆን የዓለማችን የተለያዩ የህብረተሰብ ክፍሎች ላይ ጥቃት በማድረስ ላላስፈላጊ ህልፈት ህይወት እንደዳረገ መረጃው ያሳየናል ማለት ነው። በሁለት ሺህ ሀያ ሦስት ብቻ ማለት ነው እንዲሁም እስከ ሁለት ሺህ ሀያ ሦስት ማለት ነው እንደ ኢሮፓውያን አቆጣጠር እስከ ሁለት ሺህ ሀያ ሦስት ከሰላሳ ዘጠኝ ነጥብ ዘጠኝ ሚሊዮን አካባቢ የሚደርስ የዓለማችን የህብረተሰብ ክፍል ቫይረሱ በደሙ ውስጥ እንዳለና ከቫይረሱ ጋር አብሮ እንደሚኖር መረጃው ያሳያል ማለት ነው ከዚህ ውስጥ ደግሞ በሁለት ሺህ ሀያ ሦስት ዓመተ ምህረት ብቻ በግሪጎሪያን ካለንደር ማለት ነው። አንድ ነጥብ ሶስት ሚሊዮን አካባቢ የሚሆን የህብረተሰብ ክፍል አዲስ በኤችአይቪ ቫይረስ እየተጠቃ የህብረተሰብ ክፍል ነው ማለት ነው። ስለዚህ ኤችአይቪ ኤዲስ እንደ በሽታ መኖር ከጀመረበት ጊዜ ወይም መኖሩ ተረጋግቶን እንደ በሽታ መኖር ከጀመረበት ጊዜ አንስቶ እስካሁን ድረስ በርካታ የህብረተሰብ ክፍሎችን ጎርቷል። ኤች አይ ቪ ገብቶ ያላንኳኳበት ቤተሰብ፣ ኤች አይ ቪ ያላጠቃው ሀብታም፣ ያላጠቃው ድሃ፣ ያላጠቃው የተማረ ህብረተሰብ ክፍል፣ ያላጠቃው ያልተማረ ህብረተሰብ ክፍል የለም። ወፍራም ቀጭን ነው አይልም ማለት ነው። ስለዚህ በርካታ መስቀልቀል ችግሮችን አስከትለዋል ማለት ነው። ስለዚህ ኤች አይ ቪ አሳሳቢ የጤና ችግር ነበረ አሁንም እየሆነ ነው። ወደፊትም ምን እንደሚሆን አይታወቅም። በተለይ በተለይ ደግሞ ይህ በሽታ በዋናነት የሚጎዳው በማደግ ላይ ያሉ ሀገሮች ነው። ያደጉ ሀገራት የጤና ችግር ቢሆንም ግን እንደ ታዳጊ ሀገራት ግን በጣም የሚያሰቃያቸው የጤና ችግር አደለም። ይቻል ለምሳሌ ያክል ከሰላሳ ዘጠኝ ነጥብ ዘጠኝ ሚሊዮን በኤች አይ ቪ ኤድስ ከተደጉት የህብረተሰብ ክፍሎች ውስጥ ሀያ ስድስት ነጥብ አምስት ሚሊዮን የሚሆኑት የሚገኙት አፍሪካ ሀገር ውስጥ ነው ማለት ነው። ስለዚህ ከፍተኛ የሚሆነውን ችግር ሸር የሚያደርጉት አፍሪካውያን ዜጎች ናቸው ማለት ነው። ይህም ብቻ አይደለም። በነገራችን ላይ ኤች አይ ቪ ቫይረስ በደማቸው ውስጥ እንዳለባቸው እንኳ የሚያውቁት አይሚን የማያውቁት በጣም ቀላል የማይባሉ የህብረተሰብ ክፍሎች አሉ። ለምሳሌ ምርመራ አድርገው ቫይረሱ በደማቸው ውስጥ እንዳለባቸው የሚያውቁት 86 በመቶ ናቸው ማለት ነው። ቫይረሱ በደማቸው ውስጥ ካለባቸው የህብረተሰብ ክፍሎች ተመርምረው ቫይረሱ በደማቸው ውስጥ እንዳለባቸው ያረጋገጡት ወይም የሚያውቁት ወይም የተገነዘቡት 86 በመቶ የሚሆኑት የህብረተሰብ ክፍሎች ናቸው ማለት ስለዚህ አስራ አራት በመቶ የሚሆኑት የህብረተሰብ ክፍሎች ቫይረሱ በደማቸው ውስጥ አለባቸው፣ ነገር ግን እንዳለባቸው ምርመራም አያደርጉም አያውቁትም ማለት ነው። ስለዚህ እንደ ማንኛውም ሰው ይኖራሉ። ስለዚህ ከዚህኛው መረጃ የምንወስደው ነገር ምንድን ነው? በአንድ በኩል እራሳቸውን በከፍተኛ ሁኔታ እየጎዱ መሆናቸውን ነው፣ ምርመራ ልምድ ባለማድረጋቸው። በሌላ መልኩ ደግሞ ወደ ሌሎች ግለሰቦች የማስተላለፍ እድላቸውን በዚህ ልክ ከፍተኛ ነው የሚሆነው ሌላኛው በጣም ትክክል ያልሆነው ነገር ደግሞ ምንድን ነው? ቫይረሱ በደማቸው ውስጥ እንዳለባቸው ከሚያውቁት ውስጥ የጸረ ኤች አይ ቪ መድኃኒት የጀመሩት ሁሉም አይደሉም። ሰባ ሰባት በመቶ የሚሆኑት የህብረተሰብ ክፍሎች ናቸው። እንግዲህ ቫይረሱ በደማቸው ውስጥ እንዳለባቸው አውቀው መድኃኒት የጀመሩት ማለት ሰማኒያ ስድስት ያውቃሉ ብያቸዋለ፣ ግን ያወቁት በሙሉ አልጀመሩም ማለት ነው። ስለዚህ ቀላል የማይባል ህብረተሰብ ክፍል እንኳ በደም ውስጥ ባረሳለ በታ ብሎ በጤና ባለሙያዎች ከተነገረ በኋላ የጸረ ኤች አይ ቪ መድኃኒት አይጠቀምም ማለት ነው። ስለዚህ በጣም የተሳሳተ ግንዛቤን ስለሆነ ይህም ለችግሩ መኖር ወይም መስፋፋት ወይም መንሰራፋት ምቹ ሁኔታ ይፈጥራል ማለት ነው። ሌላኛው ደግሞ ለበሽታው መኖር ወይም ሰርቫይቭ ለማድረግ መልካም አጋጣሚ የፈጠረለት ነገር ምንድን ነው? የጸረ ኤች አይ ቪ መድኃኒት ከሚጠቀሙት ውስጥ ቫይረሱ በደማቸው ውስጥ በሚደረግ ምርመራ የማይታይበት ደረጃ ላይ የደረሰላቸው ሰባ ሁለት በመቶ ያክሉ የህብረተሰብ ክፍሎች ናቸው። ያ ማለት ሰላሳ ሁለት በመቶ የሚሆኑት ምንም እንኳን የጸረ ኤች አይ ቪ መድኃኒት ቢጠቀሙ መድኃኒቱ መስራት ባለበት ደረጃ ላይ እየሰራ እንዳልሆነ ያሳየናል ማለት ነው። ስለዚህ ለዚህ ደግሞ ምክንያቱ አንደኛ ሐኪም ያዘዘልን መድኃኒት በትክክለኛው መጠንና በትክክለኛው ሰዓት የማይወስዱ አሉ ማለት ነው። እንግዲህ መድኃኒት እንኳ ከጀመሩት ውስጥ እንኳ ስንመለከት ማለት ነው። ስለዚህ የትክክል አይደለም ማለት ነው። ሐኪምን ማማከር በትክክለኛው የታዘዘልን መድኃኒት በትክክለኛው መጠን መውሰድ፣ መቀነስ መጨመር አያስፈልግም። መቀየርም እንኳ ካስፈለገ የጤና ባለሙያዎች ውጤታችንን አይተው በሚያደርጉት ክትትል ሊቀይሩልን ይችላሉ ማለት ነው። ነገር ግን መድኃኒትም እንኳ እየተጠቀሙ በሚፈለግበት ደረጃ ላይ የመጣላቸው ሰባ ሁለት በመቶ ያክሉ ቫይረሱ በደማቸው ውስጥ ያለባቸው የህብረተሰብ ክፍሎች ናቸው ማለት ነው። ስለዚህ ይሄ አንድ ሌላኛው ችግር ነው ማለት ነው። ስለዚህ ኤች አይ ቪ መከላከል መቆጣጠር የምንችለው አይነት በሽታ ነው። ነገር ግን ቀላል የሚመስል ከባድ የመተላለፊያ መንገዶች ደግሞ አሉት። እንግዲህ ወሲብ ለአቅመ አዳም የደረሰ የህብረተሰብ ክፍል ሁሉ ቢታቀብ ጥሩ ነበር፣ ግን ተግባራዊ ለማድረግ አስቸጋሪ ስለሚያደርገው በጥንቃቄ መከወን ያስፈልጋል። ይህንን ማድረግ ስላልቻል ለበሽታው ዘመን ተሻጋሪነት ከአንድ አመት ወደ ሌላኛው ከዛኛው ወደዛኛው አመት በምቾት እየተላለፈ እንደ ማንኛውም በሽታ የትኛውንም የህብረተሰብ ክፍል እያጠቃ እንዲኖር ምቹ ሁኔታ የምንፈጥርለት እኛ ሰዎች ነን ማለት ነው። ሌላኛው በኤች አይ ቪ የተበከለ እንደም ለሌላኛው ሰው በመለገስ ነው። በዚህ መንገድ በጣም የተላለፈ ነገር ግን ምን ያህል ሰው ተያዘ ብለን በእርግጠኝነት መረጃዎችን ብንፈልግ፣ ግን በጣም በጣም ጥቂት ከተገኘ ነው። ለምን የደም ደህንነት ሳይረጋገጥ የደም ልገሳ ስለማይሰራ ማለት ነው። ቢሰራ ግን የመተላለፍ እድሉ በጣም ከፍተኛ ነው። ይህ ግን ብዙም ማሳሰቢያ አይደለም። በዚህ መልኩ ለኤድስ በሽታ የመጋለጥ እድላችን በጣም ዝቅተኛ ነው ማለት። ሌላኛው ስለታማ የሆኑ ነገሮችን እንግዲህ በተናጠን መጠቀም እንችላለን፣ ግን ይህን ማድረግ ስላልቻልን ኤች አይቪ ኤዲስ በሽታ መኖር አንድ ምቹ ሁኔታ የፈጠረለት አጋጣሚ ነው የሚሆነው ማለት ነው። ሌላኛው እንግዲህ ከእርግዝና በፊት የኤች አይቪ ምርመራ ማድረግና እንደለለብን ስናቅበም ደግሞ ቢኖርብን እንኳ ሐኪሙ ሲፈቅድልን አማክረን ማርገዝ ይጠበቅብናል። በምጥ ጊዜ ደግሞ ኤች አይቪ ሊተላለፍ ይችላል፣ ግን ለሐኪም ማማከር በደንብ ያስፈልጋ በጡት ማጥባት ትም ይተላለፋል። ግን ይህንን ከቅርብ የጤና ባለሙያዎች ጋር በመመካከል ማድረግ ሲጠበቅብን ይህን ባለማድረጋችን ለበሽታው መንሰራፋት ወይም ስር መስደድ ወይም ጊዜ ማስቆጠር መልካም አጋጣሚዎች ከመንፈጥርላት ነገሮች ጥቂቶቹ ናቸው ማለት ነው። ውድ የልጅግሽን ቻናላችን ተከታታዮች በቀጣይ ኤች አይ ቪ የሚተላለፍባቸው መንገዶች ኤች አይቪን የማስተላለፍ እድላቸው እስከምን ድረስ ነው? ለምሳሌ አንዲት ኤች አይ ቪ ያለባት ሴት አንድ ኤች አይ ቪ ከሌለበት ወንድ ጋር የግብረ ስጋ ግንኙነት ብትፈጽም በአንድ ግንኙነት ውስጥ ወንዱ የመያዝ እድሉ ምን ያክል ነው? እንዲሁም በተቃራኒው ወንዱ ከሴቷ ጋር ቢያደርግ ወደ ሴቷ የመተላለፍ እድሉ የሚለውንና ሌሎችንም ጨምሬ አዘጋጅችላችሁ እመጣለሁ። እስከዛው ድረስ ግን ባይ ባይ ባይ ባይ ባይ ባ